ኦኬ ሰላም ጋይስ ጊዜ ስለጠፋችባችሁ፣ ስለ አፕሊኬሽን ፈጠን ብዬ አንዳንድ ነገር ልበላችሁ ማለት ነው። እሺ ምን እንደምታደረጉ በሊንኩ አፕሊኬሽን ነቅታችሁ ካወረዳችሁ በኋላ እንደው የምታደረጉት ጀስት አፕሊኬሽኑ ውስጥ ስትነኩ እንደዚህ ነው ማለት ነው። በሊንኩ አውርዳችሁ ልክ አፕሊኬሽን ስትነኩ እንደዚህ አይነት ገጽ ይመጣላችኋል። እዚህ ጋ ነው ዋናው ነገር ማለት ነው። ብዙ አኩ የሚያስቸግራችሁ ይህኛውን በፍጹም ከላይ ያለውን እንዳትነኩ ማለት ነው። ጀስት ምን ታደረጋላችሁ እናንተ ቀጥታ ከታክት መጡና እንትን ትመርጣላችሁ ጉግል ማለት ነው። ከዛ ቀስቷን ታበራላችሁ፣ ከዛ ጉግሉን ትነካላችሁ። ከዛ ጎግሉን ከነካችሁ በኋላ እንግዲህ ጎግላችሁን አስመርጣችኋል። እናንተ ተነካላችሁ። እኔ ከፍኬ ስለነበረው እናንተ ፀውታ አስመርጣችኋል። ይህን ግን ለእናንተ ማሳገስ ስላለብኝ ቃንዴ ይህን አካውንት እንትን ለበለውና አዲስ አካውንት ልክፈተው። ሶሪ ለምን እዚጋ ማየት አለባችሁ ነገር አለ ማለት ነው። ዋና ዋና ነገር እሺ፣ ተመለስን። እዚጋ አዲስ አካውንት እያደረግ ላሳያችሁ። እሺ፣ ይህኛውን ቀስቱን ነካ ነው። ከዛ ጎግሉን ነካ ነው። በአዲስ ሜል ገባ ነካለው፣ ሜል መርጬ ከዛ እንደዚህ ስትመጡ አንድ ዝጋ መሀል ላይ ለአሳቢዎች የፈለግኩት ነገር አለ ማለት ነው። ፈጠን ብላችሁ እንትን እንዳታደረጉ የሚሄዱ ትንሽ እንትወድከ ስለሆነ ኦኬ እዚ ጋር እንደዚህ ይመጣለን። ምን እናደረጋለን? አግሪ እንይለዋለን ማለት ነው። አግሪ ካልነው በኋላ ትንሽ ቆይቶ ሰክሰስ አድርግቶ ወደ ውስጥ ያስገባናል። እዚ ጋር ነው ማለት ነው ዋናው ነገር። ጾታው ልዩነት ስላለ ወንድ ከሆናችሁ በስተክክል ይሄኛው ነው ምትነው። እሱም ይሄ መንካት የለባችሁ ማለት ነው። በዛው ልክ ደግሞ ሴቶቹ ከሆናችሁ ጾታችሁን በስተክክል አይታችሁ ይሄኛውን ነው ምትነኩት። አሁን ማክበትን ይሄን ትነካላችሁ ማለት ነው። ከዛ በኋላ ስም እዚህ ጋር ዲት ማረጋ ያለ ፎቶ ዲት ማረጋ ያለ ስማችሁ መጣፋ አለ። ከዛ በኋላ ከጨረሳችሁ በኋላ ለስኮ ማለት ብቻ ነው። ከዛ ኮንፈርም ማለት ነው። ከዛ መግባት ነው። እነዚህ አፕሊኬሽኑ ላይ እና አፕሊኬሽኑ ላይ እንደገባችሁ እነዚህ የሆነ ከታች ሆም አለ የመሳሰለ ሆም ቪዲዮ ቻት የሚል አለ። ፕሮፋይል አጋችሁ ጋር ስትመጡ ይህን ይመስላል ፕሮፋይላችሁ እዚህ ጋር ሆም የሚለውን ስነቁ ሰዎቹ ፓርቲ እንዳለ ያሳያዋቻለ። እንግዲህ ኢትዮጵያኖቹ እንደዚህ አሉት ዘፕቴሽን ላይ እየሰሩ ነው። ከዛ እዚህ ጋር አንዳንድ ነገር ማቻላችሁ ኢንቪቴሽን አረዶር ይከፍላል። አንዳንድ ነገር ስለ ለብቻ ቪዲዮ እሰራላችኋለሁ። አሁን ግን ዋና ዋና ማድረግ ያለባችሁ ነገር ነው የምነግራችሁ ማለት ነው። ሴቶቹ ከሆናችሁ እንደመጣችሁ እዚህ ጋር ነክታችሁ ላይቭ መግባት ትችላላችሁ። ግን ላይቭ ከመግባት በፊት ማድረግ ይኖርባችሁ ነገር ልንገራችሁ ማለት ነው። እዚህ ጋር የእናንተ አየንት ማለት ነው የእናንተ አግኝት መጀመሪያ አግኝት መዝገብ ስለምኖርባችሁ ጀስት በቪዲዮ ይላክላችኋል ማለት ነው። ሊንክ በሲስተም ሚሴቅ እስከምላክላችሁ ድረስ ከነሱ ነግራችሁት ምናምን፣ ሊንኩ ከተላከላችሁ በኋላ በመልኩ እንደምትቀበሉ ያሳያቸዋለሁ። ከዛ በኋላ ታክሲ ደግሞ ለመስራት ምንድን ነው የሚመጣው የሚለውን አሁን ልክ ተልኮልናል። ከተላከለን በኋላ እዚ ጋ ገብተን ቼክ እናደርጋለን ማለት ነው። ሲስተም ሚሴቅ ቼክ እናደርጋለን። ስም ስለሚያመጣ እዚ ጋ ታያላችሁ ማን ነው የላካላችሁ የሚለውን፣ እርዲያውን ሁለት ሰው ልኮልናል ማለት ነው። ከላይ እዚ ጋ አንደኛ ሌላ ሰው ነው፣ እዚ ጋ ደግሞ ስማችሁን በደንብ ማተለባችሁ የላከላችሁ ሰው እንዳትበሉ። እዚ ጋ ሁን ምን ነው ኦፕሳፋም ኢንቫይት ዩ ጆይን አጀንሲ ኢንቪቴሽን ፍሮም ኢን አጀንሲ ኔሚድ ኪንግ ፋም ሌክ ብሎ ኮንፈርም ኢትላል ረዲ ትነካላችሁ ማለት ነው። ይሄኛው ስትነኩ እንደዚህ ፕሮፋይል ያመጣላችሁ። ፕሮፋይል ሲያመጣላችሁ እርግጠኛ ትሆናላችሁ ማለት ነው ያ ሰው መሆኑን። ጆይን ታደረጋላችሁ ፈቃደኛ ከሆናችሁ በኋላ ኮንፈርም ታደርጋላችሁ። ኦረዲ አገን ሲሰጥ ተመዝግባችኋል ማለት ነው። እዚህ ጋ አሁን ቅድም ያልነበረ ነገር ምንድ ነው? ይመጣ ሆስት ታክስ ማለት ነው። እና ኦረዲ እዚህ ጋ ስትመጡ ሆስት ታክስ ጋ ትገባላቸው። ቅድም አልነበረውም። አሁን ይኸኛው ይሄ የመሰለ ነገር ይመጣል ማለት ነው። እናንተ ጋ ሆስት ታክስ ከነካችሁ በኋላ ወደ ስትገቡ ታክስ የሚሰሩት አይነት ታክስ አለ ማለት ነው። እዚህ ጋ ስትመጡ ኦረዲ ሌቪላችሁን ለማሳደግ የምትሰሩት ታክስ አለ ማለት ነው። ወንድ ከሆነ ሴት ከሆናችሁ እዚህ ጋር ኦልሬዲ የእናንተ ሳላሪ ታክስ ይመጣላቸዋል። እኔ ቦርስ ለከፈትኩ ነው። ወንዶቹ ግን ይህን ታክስ ሴቶች ሁለሁሉም ይጠቅም ነው። ሁ ይኸኛው ሌቪል ለማሳደግ ስለሆነ የምትጠቀሙት፣ ፈርስት ኢንቪቴሽን ፈርስት ታይም ሴንድ ሚሴጅ ለሰው ሚሴጅ መላክ ሊሆን ይችላል። የተለያየ ታክሶቹን ሰርታችሁ ሌቪላችሁን አፕ ታደረጋላችሁ። አሁ ላኩ ታሳድጋላችሁ። በዚህ መልኩ ታክስ የምትሰሩት ግን ሴቶኮች ከሆናችሁ ቬሪፋይን ካረጋችሁ በኋላ እንደዚህ ጋር ቤሪፋይ ለማድረግ እዚ ጋ ነው የምትመጡ። ኦልሬዲ ይሄኛውን የምትነኩት እዚ ጋ ነክታችሁ ከዛ ጎ ሊቭ ትላላችሁ። እዚ ጋ እንደዚህ ከነካችሁ በኋላ የፊት ሻራ ይጠይቃችኋል ማለት ነው። የፊት ሻራ ከሰጣችሁ በኋላ ነው ላይቭ የምትገቡ። ላይቭ ከገባችሁ በኋላ ነው ታክሱ የሚካፈትላችሁ። ሰው ኦልሬዲ ስጣሁ ማድረግ አለባችሁ። ዋና ዋናው ነገር አገንስ ከተሞላ በኋላ ከላይ ጌም የሚለው ነገር ይመጣል ማለት ነው። ሚልኬት በዚህ ታውቃላችሁ። እዚጋ ማይ አጀንሲ ሚል መጥቷል ማለት ነው። የእናንተን ከየት አንዳንድ ነገር ሰርች ወር ደግሞ ለማወቅ መጥቶላችኋል የእናንተ አጀንሲ ማን እንደሆነ ማረጋገጥ ትችላላችሁ ማለት ነው። ከዛ አልፎ እንዴ ነው ፓርቲ የምንመጣው? እንዴ ነው ሰዎቹ ጋር የምንሄደው ካላችሁ እንደዚህ ወደ ላይ ሰርች አርገታችሁ የዛን ሰው የምትሄድ ፈልጉን አይዲ ሰርች ታደረጋላችሁ። ከፈለጋችሁ ደስትሞ እንደዚህም ካረጋችሁ ስለምታገኙ ከኢትዮጵያኖቹ እንዲህ አሉት ከብዙ አገራት ውስጥ ማለት ነው። ኢትዮጵያ ከጠፋባችሁ ልክ ስትገቡ እዚህ ጋር ተደረጉና ኢትዮጵያ ትፈልጋላችሁ። ኢትዮጵያ ስትነቁ ኢትዮጵያኖቹ እንዳለ ይመጣሉ ማለት ነው። እንደዚህ ትገባላችሁ። እዚህ ኤፕሊኬሽን ላይ እንዴት ነው ክፍያ የሚከፈለ የሚችለው በኢንቪቴሽንስ ምን አክል ይገኛል የሚለውም በዚሁ አጋጣሚ ናከራ አድርግላችሁ።